ገደሉት አላህ ይግደላቸውና የአላህ ቁጣ በእነርሱ ላይ ይሁንና። የማያውቁ እንደሆነ ለምን አይጠይቁም ነበር? ያለማወቅ መድኃኒቱ ጥያቄ ነው። ተየሙም ማድረግ ብቻ ይበቃው ነበር። ይህን የግርምት አስተያየትና ጥያቄ የሚጠይቁት ታላቁ ነቢያችን ዓለይሂ ሰላቱ ወሰላም ናቸው። ለምን እንደ ጠየቁና እንደተቆጡም ቀጥለን እናያለን። አሁን ውዱን ሶሓባ እንደ ቀልድ ገደሉት። የገደሉት ግን መርዝ አጠጥተው አልነበረም። በሰይፍም አንገቱን አልቀሉትም። በጦር መሳሪያም አልጨረሱትም። የገደሉት ከዚህ ሁሉ በሚከፋ መሳሪያ ነበር ከምላሳቸው እንደዋዛ ባወጡት ቃላት ከመሳሪያዎች ሁሉ አስከፊ በሆነው የጅህልና ጦር ነበር የገደሉት። አቡ ዳውድና ኢብኑ ማጃ እንደዘገቡት አንድ በጦርነት ላይ በጥኑ የቆሰለ የነቢዩ አለይሂ ሰላቱ ወሰላም ሶሐባ ሶላት መስገድ ፈለገና ስለ ጠሃራ ወይም ንጽህና አደራረግ እስላማዊውን እይታ ከጓደኞቹ ጠየቀ። በዚህን ጊዜ ንጥህናው የተሟላ ይሆን ዘንድ ቁስሉን ጨምሮ ሙሉውን ሰውነቱን መታጠብ እንዳለበት አስረዱት። ቁስሉ ከባድ ነበርና መታጠቡ ለሶሐባው ሕይወት አስጊ እንደሆነ ይታወቅ ነበር። ሶሐባው ለዲን ያለው ጉጉት ጥግ ነበርና ከዲን ምርጫ ውጭ ሌላ ምርጫ አልፈለገም። እናም የተባለውን አደረገ። በአጋጣሚውም ሕይወቱ አለፈ። ይህን አሳዛኝ ክስተት በሰሙ ጊዜ ነበር ሸክማችንን ሊያቀሉልንና ነገሮችን ሊያግራሩልን የመጡልን ታላቁ የእዝነት ነቢይ ሙሐመድ አለይሂ ሰላቱ ወሰላም ከላይ ከመግቢያው ላይ የሰፈረውን የተናገሩት። ሰዎቹ በዚህ ነገር ላይ ብያኔ ወይም ፈትዋ ሲሰጡ በቂ ሸሪዓዊ ዕውቀት አልነበራቸውም። ከመናገራቸውም በፊት ከነቢዩ አለይሂ ሰላቱ ወሰላም አሊያ ዕውቀቱ ካላቸው ሰዎች መጠየቅ በቻሉ ነበር። ነገር ግን ያለ እውቀት በድፍረት መናገርን መረጡና ለአንድ ብርቅዬ ሶሓባ ህልፈት ምክንያት ሆኑ። ይህን ሐዲስ ዛሬ ከምናየው ተጨባጭ ሁኔታ ጋር ስናገናዝብ ነገሮች የከፉ ሆነው እናገኛለን። ባለማወቅም ሆነ እያወቁ በድፍረት ስለ ዲኑ በሚናገሩ ሙፍቲ ነኝ ባዮች ስንቶች እያለቁ ነው? በእውቀት ሳይሆን በግምት በሚሰነዘሩ ብይኖችና መላምቶች ስንቶች እየሞቱ ነው? ስንቶችስ የጀነትን መንገድ እንዲስቱ እየተደረገ ነው? እነዚያ ሰዎች በርግጥም አንድ ሰው ገደሉ። የሚያሳዝነው የዛሬዎቹ ያለ እውቀት ተናጋሪዎች ግን አንድ ሰው ብቻ አይደለም እየገደሉ ያሉት፣ ህዝብን ነው በመፍጨት ላይ የሚገኙት። ማህበረሰብን ብቻ አይደለም አጠቃላይ ሙስሊሙን ኡማ እየጨረሱ ነው። ትውልድና አገርንም ጭምር ያለ ርኅራሄ እያጠፉ ነው። ገደሉት፣ አላህ ይግደላቸውና፣ አዎን ገደሉት። ዲኑን ገደሉት፣ ጀማዓውን በተኑት፣ ሕዝቡን አደናገሩት፣ መስጊዱን ባዶ አደረጉት። በዛሬ ጊዜ ፈትዋ በኢስላም ዙሪያ ትንሽ እየቀራ ወይም የዲን ትምህርት የተማረና ያነበበ ሰው ሁሉ የተሰማራበት ክፍት የሥራ ቦታ መድረክ ሆኗል። ሳይጠየቅ ምላሽ ሳይሾም ሙፍቲ የሆነም በየመንደሩ በዝቷል። ለታመመ ሰው የሕክምና ዶክተር ሲጠቆምለት፣ ለተበላሸ መኪና መካኒክ ሲፈለግለት፣ ለተበደለ የሕግ ዓለሙያ ሲለመንለት የዲን ነገር የህይወትና የሞት ጉዳይ ተጠያቂነቱም ከባድ ከመሆኑ ጋር ሰዎች ለምን እንደሚዳፈሩት ይገርማል። ዛሬ ዛሬ ያለ እውቀት ተናጋሪ ምላሶች፣ ያለ በቂ መረጃ ፈትዋ ሰጭ አንደበቶች አልጠፉንም። ያጣነው ሰፊ ዕውቀት፣ ጥሩ ኢኽላስ ወይም ቅንነት ሚዛናዊ አመለካከት ያለው የጥበብና የእውቀት ሰው ነው። ዛሬ ዛሬ ረዣዥም ምላሶችና ደፋር አንደበቶች በብዛት አሉን። የጠፋን በሚናገረው ነገር ውስጥ አላህን የሚያይ በሚሰጠው አስተያየት ውስጥ አምላኩን የሚፈራ ሰው ነው። ብዙውን ጊዜ ትንሽ ዕውቀትና ረዥም ምላስ የአንድ ቤት ነዋሪዎች ናቸው። ዲናዊ ዕውቀት ለጎደለው ሰው የክፍተቱ መሙያ ረዥም ምላሱ ነው። በደረሰበት ያለ ሐፍረት ይናገራል። የመሰለውን ይላል። ዓሊም ይኑር አይኑር ግድ የለውም። አላህ ያየኛል በሚናገረውም ይጠይቀኛል የሚል ነገር አያሳስበው። አላህን የሚፈራ ሰው ግን በተቃራኒው ነው። ፍሬ ባፈራ ዛፍም ይመስላል። ራሱን ዝቅ በማድረግም ይታወቃል። በሚያውቀው ጉዳይ ላይ እንጂ አይናገርም፣ የማያውቀውን አይዳፈርም። ይህም የአላህ ሱብሓነሁ ወተዓላ ምስክርነት አጅቦታል። ኢነማ የኽሸ ላህ ሚን ዒባዲሂል ዑለማእ አላህን ከባሮቹ ውስጥ የሚፈሩት አዋቂዎቹ ብቻ ናቸው። ሱረቱ ፋጢር አንቀጽ 28። ዛሬ ዛሬ የማያውቁትን ነገር አላውቅም ማለት ያስፈራል፣ ይሰቀጥጣል፣ ከራስ ጋር ያነጋግራል እንዴት አላውቅም እላለሁ? እንዴትስ እዋረዳለሁ? ያስብላል። በመሆኑ አላህ ያዘነለት ሲቀር፣ አብዛኛው ተጠያቂ ተጠይቆ አላውቅም ከማለት ይልቅ መስሎ መታየትን መርጧል። ፈትዋ ወይም ኢስላማዊ ብይን ያለ በቂ ዕውቀት በየጉራንጉሩ ይሰጣል። ትላልቅ ከተሞች ከሁለት ሐዲፍ የዘለለ በማያውቁ ወጣቶች ይታመሳሉ። እርምጃቸውም ፈጣንና የግልቢያ ነው። ድፍረታቸው አስደንጋጭ ነው። ሁሉም ነገር በጃቸው ያለ ይመስል በራሳቸው መስፈርት ሓላልና ሓራሙን ይወስናሉ። ያከፍራሉ፣ ያሰልማሉ፣ ያስገባሉ፣ ያስወጣሉ፣ ይወርፋሉ፣ ይዘልፋሉ ስለ ዲን በቂ ዕውቀት የሌላቸውን ሰዎች ያሳስታሉ። ያውን ከጀነት መንገድ፣ አዎን ከጀነት መንገድ። ብዙዎችን ያለ ቦታቸው ሲጋፉ እናያለን። በርካቶች ሳይጋበዙ በሐቅና በአፍረጥርጠው ስም ውዥንብር ሲነዙ እንመለከታለን። በመሆኑም ሳይወድ በግድ ዓሊም ለነርሱ ቦታ ለቋል። የቀራበትን ሼህ ጭምር ሳይቀር መልሶ የሚያከፍራለህ አሊፍ ያስቆጠረውን ያሳወቀውንና አፍ ያስፈታውን አስተማሪውን መልሶ አንተ ኹራፋት ምን ታውቃለህ ሲለው እየተመለከትን ነው። አጂብ ገደሉት? አላህ ይግደላቸውና፣ ዲኑን ገደሉት፣ ጀማዓውን በተኑት፣ ህዝቡን አቃቃሩት። ስንት አለ መሰላችሁ ለዚህ ውድ ዲን ጥቂት ጊዜ እንኳን ሳይሰጥ ለመንፈሳዊው ዒልም ጥቂት ሳይደክም ነቅል ሳይኖረው ከዓሊም ቁጭ ብሎ ሳይማር በማንበብ ብቻ ፈህም ሳይኖረው ትክክለኛ ትርጉሙን ሳይገነዘብ በመስማት ብቻ ነገርን ከነገር የሚዘባርቅ ፍሬና ገለባን የሚደባለቅ ዕውቀትና ብስለት በጎደላቸው ፈጣን የአየር ባየር ላይ ፈትዋዎች። ስንቶች ናቸው እንደ ከፈሩ የተነገራቸው። ስንቶች ባልና ሚስት ናቸው እንዲፋቱ ውሳኔ የተሰጠባቸው። ስንቶች ስናቸው ካፊር ሙሽሪክ እንደሆኑ ብይን የተላለፈባቸው። በዚህም የተነሳ ተደናግጠው ከጀማዓው የጠፉ ብዙዎች ናቸው። በጥርጣሬ መሃል የሚዋልሉ በርካቶች ናቸው። ወጣትነት አላህ ያደለው ሲቀር አርቆ አስተዋይነት የራቀው ጊዜ ጥድፊያና ችኩልነት የነገሰበት ዘመን ነው። የአላህን ጥበብ እዚህ ላይ ልብ ይሏል። ነቢያትን ሲልካቸው በአርባ ዓመታቸው አመታቸው ነበር። መልእክተኞችን በዲኑ ጉዳይ መርጦ ወደ ህዝቦች ሲልክ ተልእኮ ከባድ ነውና ከበሰሉና ከሰከኑ በኋላ ነው። በዲን ጉዳይ ላይ እንደሻው የሚናገርና ሙሉ እድሜያቸውን ዓልም ፍለጋ የደከሙትን ተራራ የሚያካክሉ ታላላቅ ዓሊሞችን በአደባባይና በሰው ፊት አንስቶ የሚያፈርጥ ሃያ ዓመት ያልሞላው ወጣት ከአላህ ስብሓንሁ ወተዓላ ሕክማ ምን ትምህርት ይወስድ ይሆን? ዲን ጨዋታ አይደለም። ሸሪዓን የማያውቀው ሰው ሊደፍረው አይገባም። የምላስ ግብሩ መናገር ማስረዳትና ማሳየት ቢሆንም ቅሉ በዲን ጉዳይ ግን ምላስ ያለው ሁሉ ሊናገር ፈቃድ አልተሰጠውም። ለሁሉም ሜዳ ጀግና እንዳለው ሁሉ ለንግግርም የራሱ ሰው አለው። አኺራና ዱንያ በክብደት እጅጉን የተራራቁ ናቸው። ስለ ዱንያ ማንም መናገር ይችላል። አኺራ ግን የሞትና የህይወት የጀነትና የጀሃነም ጉዳይ ነውና ከእውቀት ጋር አርቆ አስተዋይነትን፣ ጥበብና ታላቅ ጥንቃቄን ይፈልጋል። በዲን ጉዳይ እንዲናገር ኃላፊነቱ የተሰጠው ስለ ዲኑ እውቀት ያለው ዓሊም ብቻ ነው። ፈትዋም የሚመለከተው በዲን ውስጥ የበሰለውን ሁኔታዎችን የመረመረውንና ጥልቅ እውቀት ያለውን ነው። ከሰው ፊት ቆሞ ለመናገርም ሥርዓቱ መታወቅ አለበት። ዓሊም ካለ ጃሂል ቦታ ይለቃል። ዐዋቂ ባለበት አላዋቂ ዝም ይላል። የዲን መሆሩ ከቆሙ ተማሪው ያዳምጣል። የማያውቀውን ይማራል። ያልገባውን ይጠይቃል። ግልጽ ያልሆነለትን ይረዳል ብርሃንና ጨለማ እንደሚለያዩ ሁሉ የሚያውቁና የማያውቁት እኩል አይደሉም። ዛሬ ላይ ሆነን ስንገመገም የሙስሊሙ ኡማ ትልቁ በሽታ የዲንን ዕውቀት አለመፈለግ ሆኖ እናገኛለን። መንስኤውም በዱንያዊ ጥቅም መሸነፍ፣ ዓለማዊነትን አለቀጥ መውደድ ለአኼራ ተገቢውን ግምት አለመስጠት ነው። ሁለት ሦስት ዲግሪ ይዞ የዓሊፍን መቆም መጋደም የማያውቅ ብዙ ነው። ሺህ መጻሕፍትን አገላብጦና ሸምድዶ የቁርዓንን ውስጡን ያላየ በርካታ ነው። ፊክሽኖችን አዳርሱ ፊልሞችን የገቡበት ገብቶ ያደነ ስለ ረሱል ዓለይህ ሰላት ወሰላም ስብእና ስለ ሶሓቦች ገድልና ስለ ኢስላም ታሪክ ያላነበበ የትይ ሌሌ ነው። ሙስሊም ነኝ እያለ በስመ ሙስሊም እየተጠራ ከዲኑ ይልቅ ኑሮ የሙስሊም ያል ሆነውን እቤቱ ይቁጠረው። አስተሳሰቡን አጉል ፍልስፍና ጋርዶት ለዲን ልቡ አለዝብ ያለውን አላህ ይወቀው። ማፈር ካለብን በዚህ አይነቱ ሁኔታችን ነው። በዚህ አይነቱ ትውልድ ላይ የሽርፍራፊ ዕውቀት ባለቤቶች ቢነግሡና ሕዝቡንም ቢያተራምሱት አይገርምም። ለዲን ዕውቀት ዝግጁ ያልሆነ ማኅበረሰብ በሌለበት ሁኔታ በዲኑ ላይ እየደረሰ ላለው ጥፋት ተጠያቂው ተናጋሪው ብቻ ነው ብሎ መደምደም ያስቸግራል። ዶክተር ኢንጂነር ባስከበሩበት ሼኽ ዓሊም ሙፍቲና የመሳሰሉት ቃላት ግምት ባልተሰጡበትና ሞያውም ትኩረት ባላገኘበት ዘመን ላይ ደርሰናል። ዛሬ ዛሬ ለልጁ ቢዝነስን እንጂ አኺራዊ ትርፍን የሚመኝ ጥቂት ነው። በዓለማዊ ዕውቀት ምጥቀትን እንጂ በዲናዊ ዒልም መከበርን የሚያስብ ኢምንት ነው። ከማይቀረውና ዘለዓለማዊ ከሆነው ዓለም መዘናጋትን ለሚያልፈውና ጠፊ ለሆነው አገር መታተርን ምን ይሉታል? ችግራችን እዚህ ላይ ነው። እውቀቱ የሌለን ለመማር ፈቃደኝነቱ የለንም። ዲናዊ እውቀት ያልተማረው ማህበረሰብ ክፍል ብቻ ድርሻ እንደሆነ አድርገን እናስባለን። ኪታብ ማገላበጥ እኛን እንደማይመለከተን አድርገን እንቆጥራለን። ጥቂት ፊደል የቆጠርን ደግሞ ተማርን ብለን እንኮፈሳለን። ዲናችንን ለመማርና ስለ እምነታችን ለማወቅ ወሳኝ ጊዜ ላይ ነው ያለነው። ነቢያችን አለህ ሰላቱ ወሰላም ዕውቀትን እርቀን እና ተሰደን እንድንፈልግ አዘውናል። ዲናዊ ዕውቀትን ማሳደድ ከግዴታም በላይ በሆነበት ዘመን ላይ ደርሰናል። ለምን ቢባል ተሳስተው አሳሳቾች በዝተዋል። አላህን የማይፈሩና እፍረት የተፈጠረባቸው የማይመስሉ ተናጋሪ ምላሶች በርክተዋል። ወዳጆቼ ጅህልና ታላቅ በሽታ ነው። ፈውሱም ተሰዶ ተቸግሮና ተንከራቶ ቁጭ ብሎ ጊዜ ወስዶ መማር ነው። ዒልም በዒልም ውስጥ በመቆየት ይገኛል። ዲን እምነት ነውና ስንማር ደግሞ እውቀትን የምንወስድበት ሰው ትክክለኛ ዓሊም ስለ መሆኑ ማጣራት ይኖርብናል። ካልሆነ ጥፋት ይበዛል። ጥፍን ተከታይነትም ይስፋፋል። ለሰው ልጅ በሁሉም ሁኔታ ውስጥ አቅሙን አውቆ መኖሩ ለሱ ጥሩ ነው። ለአላዋቂ ሰው ያማረ አቀማመጡ ዝምታ መሆን አለበት። አለማወቁን የሚያውቅ ሰው ነው አዋቂ ማለት። በጀህልና መበለጥ በነፍስያ መሸነፍ እውነትን እያወቁ ማለባበስ ነው ትልቁ ሽንፈት። አላውቅም ማለት አያሳፍርም። የሚያሳፍረው ያልሆኑትን ሆኖ መታየት፣ ያልተሰጡትን አለኝ ብሎ ማስወራትና ኃላፊነት በጎደለው መልኩ በማያውቁት ጉዳይ ላይ አስተያየት መስጠት ነው። ነቢያችን ዐለይሂ ሰላቱ ወሰላም እንዲህ ብለዋል ያልተሰጠውን እንደተሰጠ አድርጎ የሚያስመስል ሰው ሁለት የውሸት ልብሶችን እንደ ደረበ ሰው ነው። ኢማም ማሊክ አላውቅም ማለት የዕውቀት ሶስተኛው ክፍል ነው ብለዋል። እርሳቸው በዘመናቸው ከነበሩት ሁሉ ታላቅ ዓሊም ሆነው ሳሉ በቁጥር ለሚታክቱ ጊዜዎች ያህል ሰዎችን በዚህ ጉዳይ ላይ ዕውቀቱ የለኝም በማለት መልሰዋል። ወዳጆቼ ለዓለማዊውም ሆነ ለመንፈሳዊው ትምህርት እውቀት እንድክም፣ ያኔ ለራሳችንም ሆነ ለማኅበረሰባችን እንተርፋለን። ኡማውን ከጥፋት እናድናለን። በቀላሉ አንሳሳትም፣ ሌሎችንም አናሳስትም። ካልሆነ አደጋ ውስጥ መሆናችን እንወቅ። ተባራሪ የጃሂል ጥይቶች ያገኙናል። ያለ ዕውቀት ተናጋሪ ምላሶች ይገሉናል። የዕውቀት ሁሉ የበላይ አላህን ሱብሓነሁ ወተዓላ ማወቅ ነው። የዲን ትምህርት እኛን የማይመለከት በሌሎች ላይ ግን በግዴታነት እንደ ተደነገገ አድርገን አንመልከት። ባይሆን ጊዜ ወስደን እንማር። ጊዜ የለንም አንማርም ካልን ደግሞ የመሃይምነትን ጥፋት እንቻል። በርግጥ የመሃይምነትን ጥፋት ማን ይችላል? ያለ እውቀት መናገር፣ ያለ ዒልም ፈትዋ መስጠት፣ ያለ ዲናዊ መሰረት አፍ መክፈት፣ ያለ በቂ ማስረጃ ማስተማር በሃይማኖት መቀለድ ነው። በዲኑና በዑማው ማሾፍ ነው። በጥቃቅን ሰበቦች ምክንያት ሓላል ሓራም፣ ሙሽሪክ ካፊር ማለትን መዳፈር የደካማ ኢማን ምልክትና ኃላፊነትን በቀላሉ የመመልከት ውጤት ነው። ስንናገር አላህን መፍራትና ተከትለው ስለሚመጡትን ጉዳዮች መገመት ይኖርብናል።

በትንሣኤ ቀንም እነዚያም በአላህ ላይ የዋሹትን ፊቶቻቸው የጠቆሩ ሆነው ታያቸዋለህ። በገሃነም ውስጥ ለትዕቢተኞች መኖሪያ የለምን? ሱረቱ ዙመር አንቀጽ ስልሳ ዛሬ እኛ በድፍረት የሰከንድ ያህል ሳናስብ ፈትዋ የምንሰጥባቸውን ጉዳዮች ቀደምት ሰለፎች ሲጠየቁ ወዲህ ወዲያ እየገፏት ጥያቄዋ ዓለምን የመዞር ያህል ዞራ ወደ መጀመሪያው ሰው ትመለስ ነበር። አብዱላህ ኢብኑ አልሙባረክ ከአብዱራህማን ኢብኑ አቢ ለይላ ሲዘግቡ እንዲህ ይላሉ። እኔ በነብዩ አለይሂ ሰላቱ ወሰላም መስጊድ ውስጥ ከመቶ በላይ የሚሆኑ የነብዩን አለይሂ ሰላቱ ወሰላም ሶሓቦች አይቻለሁ ሁሉም ለመናገር ጓደኛቸውን እንጂ ራሳቸውን አያስቀድሙም። ሁሉም ለጓደኛቸው አሳልፈው ይሰጣሉ እንጂ ለአንድም የዲን ጥያቄ ደፍረው መልስ አይመልሱ ብለዋል። ኢብኑ አባስና ኢብኑ መስዑድ ረዲየላሁ ዐንሁ ሲናገሩ ሰዎች ለሚጠይቁት ነገር ሁሉ ፈትዋ የሚያደርግና መልስ የሚሰጥ ሰው ጤነኛ አይደለም ብለዋል። እያወቁም ሆነ ባለማወቅ ሰዎች አያውቁም እንዳይሉኝ ብሎ በመስጋት በዩሉንታ በመታሰር የተሳሳተ መረጃ ለሌሎች መስጠት ትልቅ ወንጀል ነው። በኢስላማዊው ሕግ ደንብ መሠረት በግምት ማውራት አይፈቀድም። በሳይሆን አይቀርም እና በይመስለኛል መወሰን በራስ ላይ እዳ ነው። በዲን ጉዳይ የሚናገርና ብይን የሚሰጥ እየተናገረና ብይን እየሰጠ ያለው ከዲኑ ምንጭ ከአላህ ሱብሓነሁ ወተዓላና ከመልእክተኛው አለይሂ ሰላቱ ወሰላም መሆኑን ይወቅ። ስለዚህም ምላሱን እንደሻው ከመልቀቁ በፊት ጉዳዩን አክብዶ ይመልከት። አንዴ ወተው በሰዎች መካከል የተሰራጩትን ቃላት

መቀመጫው እሳት እንደሆነ ይጠብቅ በማለት አስጠንቅቀዋል። አስመሳይና ኢማን አልባ ዓሊሞች የመጨረሻው ዘመን ምልክቶች ናቸው። ፈትዋን በመዳፈር ይታወቃሉ። የማይተገብሩትን በመናገር የማይሰሩበትን በመጠቆም ይለያሉ። ነቢያችን ዓለይሂ ሰላት ወሰላም ከአንድ ሺህ አራት መቶ ዓመታት በፊት እንዲህ በማለት ተናግረዋል። አላህ ስብሓንሁ ወተዓላ እውቀትን ከሰዎች ላይ በቀጥታ አይወስድም፣ ነገር ግን ትክክለኛ ዓሊሞችን ወደ ራሱ በመውሰድ ዒልምን ያነሳል። ውስጡን ሳያውቁ መረጃዎችን ሳያመዛዝኑና ሁኔታዎችን አስፍተው ሳይመለከቱ የሚደረጉ ፈትዋዎች ከጥቅማቸው ይልቅ ጉዳታቸው ያመዝናል። ከልማታቸውም ጥፋታቸው ይከፋል። ያለ እውቀት መናገር ትልቅ ደዌ ነው። ነፍስን ከመግደልም በላይ ታላቅ ወንጀል ነው። ስለዚህ እርግጠኛ በሆንበት ጉዳይ ላይ እንጂ አንናገር። ካላወቅን ከሌሎች ለመጠየቅ አንፈር።